እንዴት አድራችኋል ተመልካቾች የአዲስ ቀን የጠዋት ገበያ ተጀምሯል መቅደስ እንዳለ መረጃዎቹን እነግራችኋለሁ አብራችሁን ሁኑ የኢትዮጵያ የባህር በር የማግኘት ጥያቄ ከምንጊዜውም በላይ ህዝባዊ ቅርጽ እየያዘ ይገኛል የመንግስት ከፍተኛ የስራ ኃላፊዎች የምጣኔ ሀብት ምሁራን የታሪክ ተመራማሪዎች እንዲሁም በሀገር ውስጥና በውጭ ሀገራት የሚኖሩ ዜጎች ኢትዮጵያ የባህር በር አልባ እንድትሆን የተደረገበትን ህገ ወጥ አካሄድ እየተቃወሙ ይገኛሉ ለመሆኑ የባህር በር ለሀገራችን ምጣኔ ሀብት ምን ትርጉም አለው? ኢኮኖሚያዊ አበርክቶስ እንዴት ይገለጻል? የሚሉትን በተመለከተ አንድ ዘገባ አዘጋጅተናል። አብረን እንከታተል። በዓለም ዙሪያ የባህር በር የሌላቸው ሀገራት አርባ አራት ሲሆኑ ኢትዮጵያ ከፍተኛ የህዝብ ቁጥር ኖሯቸው የባህር በር ከሌላቸው አንደኛዋ ነች። ታዲያ ሀገሪቱ የባህር በር አልባ መሆኗም ያላትን የህዝብ ቁጥር የሚሸከም ኢኮኖሚ በቀጣይነት ለመገንባት እንቅፋት እንደሚሆንባትም ይነሳል። ከዚህ ባለፈ ወደ ሀገር ቤት የምታስገባውም ሆነ ወደ ባህር ማዶ የምትልካቸው ምርቶች ላይ የትራንስፖርትና ሎጂስቲክ ወጪው እንዲንር ማድረጉንም በጉዳዩ ላይ ያነጋገርናቸው ባለሙያዎች ገልጸውልናል። ከውጭ ሀገራት ወደ ሀገር ውስጥ የምናስገባቸው ማናቸውም ኮሞዲቲዎች በአማካይ ከ20 እስከ 30 ፐርሰንት የሚሆነው ዋጋቸው በሎጂስቲክስ በዚሁ በትራንስፖርት ውስጥ ባሉ ሎጂስቲክስ የሚመጣ ዋጋ ነው። ምክንያቱም አስር ብር የሚሸጠው እቃ ሶስት ብሩ በሎጂስቲክስ የሚመጣ ነው ማለት ነው። ይህ ማለት እንግዲህ ከፍተኛ የሆነ የራሱ የሆነ የዋጋ ኢምፕሊኬሽን አለው ማለት ነው። በዋጋ ላይ ቢሰላ ቢሰላ ልክ የኛ ከእርሻው ተጓጉዞ ወደብ ሲደርስ የሚደርስበትን ዋጋ የእኛ ተወዳዳሪዎች ገበያው ላይ ደርሱታል። የእኛ ገና መርከብ ላይ አልተሳፈረም። አንድ የኤክስፖርት አይተም ወስደሽ ብታሰቢው መወዳደር ያቅተናል ማለት ነው አይደለም? ዋጋ አንዱ መወዳደሪያ ስለሆነ ታዲያ የኢትዮጵያ የባሕር በር ጥያቄ ምላሽ የሚያገኝ ከሆነ የጠቀስናቸውን በወጭና ገቢ ንግድ ላይ የሚታዩትን ችግሮች በመቅረፍ ዓለም አቀፍ ተወዳዳሪነትን መጨመርና የውጭ ቀጥታ ኢንቨስትመንትን ማሳደግ ያስችላል። የኛ የውጭ ንግድ ወይም የኛ አገር ውስጥ የሚመረቱ ምርቶች ወይም አገልግሎቶች በጣም ተወዳዳሪ ከሆኑና በትንሽ ዋጋ ማቅረብ የምንችል ከሆነ ምክንያቱም ሎጂስቲክስ ፊ የሚቀንስልን ከሆነና ማቅረብ የምንችል ከሆነ ብዙ የውጭ ማል ንዋይ ፍሰት ወደ ሀገራችን ይመጣል ማለት ነው። ብዙ ኢንተርናሽናል ካምፓኒዎች አለም አቀፍ ካምፓኒዎች እኛ ሀገር መርተው ብርት ቢያመርቱ በርካሽ ወደ ሌላው አለም መሸጥ ይችላሉ ማለት ነው። ስለዚህ እነዚህ በርካታ ኢንቨስተሮች ወደ አልሚዎች ወደ እኛ ሀገር ሲመጡ፣ ወይም ደግሞ በርካታ የሆነ ከፍተኛ የውጭ ማል ንዋይ ፍሰት ወደ ሀገራችን ይኖራል ወይም ፎሪን ዳይሬክት ኢንቨስትመንት የምንለው ማለት ነው። ያ መጣ ማለት ትልልቅ ፋብሪካዎች እኛ ሀገር ውስጥ ይቋቋማሉ ማለት ነው። ብዙ ምርትና ምርታማነትን የሚጨምሩ አክቲቪቲዎች ይኖሩናል ማለት ነው። ያንን ማለት ብዙ ሰዎች ላይ የስራ እድል ፈጠራ ማሳለጥ እንችላለን ማለት ነው። ስለዚህ ለላኪው ሞር ኮንቪኒንት ይሆናል። ገበያ ላይ ሞር አትራክቲቭ የሆነ ልታገኝ ትችያለሽ። ከዛ ጋር ሊያያዙ የሚችሉ ኤክስፖርት ኢምፖርት ሊሰማሩ የሚችሉ ባለሀብቶችንም ሞር መጋበዝ ይቻላል። ባህር አልባስቶኝና የባህር ወደብ ሲኖርሽ በእነዚህ የኤክስፖርት እንትኖች ላይ ተጨማሪ የውጭ ባለ ሀብት ለመሳብ ያለው አቅም ይለያየ። ስለዚህ ኤክስፖርቱን በወደብ በዛ አካባቢ ያለውን የትራንዛክሽን የትራንዚት ስራውን ቀልጠፍ ያደረገ ስለሚያደርግ የኤክስፖርት አቅም ከፍ ይላል። ከዚህ በተጨማሪ የባህር በር ማግኘት ማለት የንግድ ስራን ማሳለጥ ብቻ አይደለም ያሉት ባለሙያዎቹ የግብርና፣ የአሳ ሀብት ልማትና የቱሪዝም ስራዎችን ለማቀላጠፍ ጠቀሜታው የጎላ ነው ብለዋል። የቱሪዝም የፍሬሽ ዋተር ከሆነ ና ደግሞ የአሳ ምርትን ማምረት የሚቻልበት እድል ና የኦነርሽፕ የዚህ የፕሮፐርቲ ራይት ኢሹ እንዳለ ሆኖ ኦነርሽፕ ባለበት ሁኔታ ደግሞ በርካታ የባህር ልማት ወይም የባህር ዳርቻ ልማቶችን ልናካሄድበት የምንችል ለሆቴል፣ ለመዝናኛ፣ ለሪክሬሽን ለተለያዩ መንገዶች ጥቅም ላይ ሊሆን የሚችልበት የኢኮኖሚ ፋይዳዎቹ በርካታ ናቸው። ከፍተኛ የሆነ የሪክሬሽን ስራዎች አሁን ባለ ማይንድ ማለት ነው ባሉ ቦታዎች ያለን የገነባንትን ምርጥ የሆኑ የቱሪስት ሳይቶች እየተደረገ ያሉት በሚገርም መልኩ በቀይ ባሕር አካባቢ ላይ ከፍተኛ የሆነ የቱሪዝም አትራክሽን ሊሆን የሚችል ፋሲሊቲ ሊኖረን ብቻለ ነበር። የባሕር በር የሀገሪቱን አጠቃላይ ሀገራዊ ምርት እድገት ከ25 እስከ 30 በመቶ ለማሳደግ የሚያግዝ በመሆኑ ምላሽ የሚሻ መሰረታዊ ጥያቄ መሆኑንም ባለሙያዎቹ አብራርተውልናል። በአዲስ አበባ ከተማ በማምረቻው ዘርፍ የተሰማሩ ወጣቶች ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካትና የስራ እድል በመፍጠር በኩል የጎላ ሚና እየተጫወቱ መሆኑ ተገለጸ። የአዲስ አበባ ከተማ ኢንዱስትሪ ቢሮ ዘርፉን በማጠናከር የወጣቶችን የስራ እድል ተጠቃሚነት ለማረጋገጥ በትኩረት እየሰራ መሆኑን አስታውቋል። አሊ ደደፎ ተጨማሪ አለው። ወጣት ይርጋለም ኃይለ ጊዮርጊስ በአዲስ አበባ ከተማ በኮልፌ ቀራኒዮ ክፍለ ከተማ በአሸናፊና ይርጋለም ብረታ ብረት ኢንጂነሪንግ የሽርክና ማህበር የብረት ምርቶችን በማምረት ለገበያ ያቀርባል። ይህ ድርጅት የሚያመርታቸው የተለያዩ የእንጨት ማሽኖችን በማምረት ይታወቃል። ሲቀጥል ደግሞ የወርቅ ማጠቢያ ማሽኖችን፣ ወፍጮ፣ ሚዛን የሻይ ማሽን ብሎም አልፎ ተርፎ ደግሞ በግብርና መሳሪያ ላይ የተያዙ የተለያዩ ዲዛይኖችን አሉ እነሱን ምድር ላይ አውርደን ደግሞ ቀጣይ የመስራት አቅምና ፍላጎት አለ። የገበያ ትስስር እጅግ በጣም መልካም የሚባል በማሽን ጥራትም በማሽን ይዘቱም ጥሩ ስለሆነ፣ የተለያዩ የድርጅቱ ካፒታሎች አሉ። እነሱም ኦሮሚያ ካፒታል የሚባለው በጣም በስፋት እየወሰደ እየተረከበ ወጣቱን እያደራጀ ለጥሩ ደረጃ ላይ እያደረሰ ትልቅ ሊመሰገን የሚገባው ኦሮሚያ ካፒታል ሲቀጥል ደግሞ አማራ ክልል ደግሞ ዋሊያ ካፒታል የሚባል አለ። እነሱም በዛው መልኩ ይረከቡናል። ማህበሩ የሚያመርታቸው ምርቶች ከዚህ ቀደም ከውጭ ሀገር ሲገቡ የነበሩትን ማስቀረት የሚያስችል ማሽኖችን መሆኑንም ይገልጻል። ወጣቱ አንድ ማሽን እኛ እየሰራንልበት ያለ ነው 765 ሺህ ብር ማክሲመም ገደማ ነው። ይህ ማሽን ከውጭ ሲመጣ የሚባለው ሲመ ወደ 2 ሚሊዮን 500 ሺህ ብር አካባቢ ነው። ይሄ ማለት ምንድን ነው የኮስት ልዩነት አለው ከውጭ ሲመጣ ሁለት ሚሊዮን አምስት መቶ ሺህ ብር ወደ ዶላር ብታመጣው በጣም ኦቨር ኮስት ነው ግን አገር ውስጥ ሲመረት በስድስት መቶ ሀምሳ ሺህ ብር ደግሞ ወጣቱን ምን ያህል እየጠቀመና ምን ያህል እያገዘ እንደሆነ በመንግስትም በግለሰብም ደረጃ የሚታወቅ ነው ስራ ጥራትም ከዛ ከውጭ በማይተናነስ ሁኔታ እየሰራንና አቅርቦቱም ፍላጎቱም እየጨመረ የመጣበት ሰዓት ነው። በሽርክና ማህበሩ የስራ እድልና ሙያ ልምድ እያገኙ መሆናቸውን በድርጅቱ የስራ እድል ያገኙ ወጣቶች ይናገራሉ። እዚህ በመስራቴ ብዙ ነገር አትርፌያለሁ። አንደኛ የማይሆን ቦታ ከመዋል ከሱስ ከብዙ ነገሮች ራሴን አትርፌ ይውላለው። ሲቀጥል ደግሞ እዚህ ስራ ከገባው ብዙ ነገር እናት አባቴን እረዳለሁ ራሴን ችዬ ከቤት ወጥቼ የራሴ ኒውት እየኖርኩ ነው። አሁን ደግሞ በቅርቡ የውላ ላገባ ነው። በዚህ ስራ ማለት ነው። በኮልፌ ቀራኒዮ ክፍለ ከተማ ከ250 በላይ አምራች ኢንዱስትሪዎች ያሉ ሲሆኑ ኢንዱስትሪዎቹ ተኪ ምርቶችን እንዲያመርቱ መንግሥት ሰፊ ድጋፎችን እያደረገላቸው መሆኑን የክፍለከተማው ከተማው የኢንዱስትሪ ልማት ጽሕፈት ቤት ኃላፊ አቶ የኔሞሴ ይገልጻሉ። እዚህ በድምሩ 250 አምራቾች ናቸው ያሉት ሌሎች ደግሞ በከተኪ ምርትም ኤክስፖርትም ውጭ ያሉ ናቸው። የውጭ የሚገቡ ምርቶችን በቀጥታ ያስቀሩ ተኪ ምርት እያመረቱ ያሉ አምራቾች ናቸው። እንደ መንግስት ወደ 38 የሚጠጉ የድጋፍ ማዕቀፎችን ተግባራዊ እናደርጋለን። በእነዚህ አምራቾች ላይ በትክክል በከተማ የሚሰጠን በመዋቅር በእናት መስሪያ ቤት የሚሰጡ ድጋፎችን በትክክል ተግባራዊ እያደረግን እንገኛለን። ከነዚህ ውስጥ አንተም እንዳነሳው የብድር አቅርቦት የቦታ የማመቻቸትና የማቅረብ እንዲሁም ሌሎች ከመሳሪያም ከማሽንም ጋር በተያያዙ ያሉ ጉዳዮች በዋናነት የሚጠቀሱ የድጋፍ ማቀፎች ናቸው። በአዲስ አበባ ከተማ አምራች ኢንዱስትሪዎች እያበረከቱ ያሉት ሚና ከፍተኛ መሆኑን የጠቀሱት የአዲስ አበባ ከተማ የኢንዱስትሪ ልማት ቢሮ ምክትል ኃላፊ ዶክተር ኤፍሬም ግዛው ናቸው። ከቅርብ ጊዜ ወዲህ በከተማችን ያሉ አምራችን ኢንዱስትሪዎች በጨርቃጫትና አልባሳት ጋርመንት ጋር የተያዙ ጉዳዮች ላይ፣ በኬሚካል ምርቶች፣ በፈርኒቸር ስራዎች እነዚህ እነዚህ ስራዎች ስናይ ትርጉም ባለው መንገድ ከውጭ የሚመጡ ምርቶችን በማስቀረት ውጤታማ ስራ እየሰሩ እንደሆነ ማየት የምንችልበት ሁኔታ አለ ማለት ነው። በቅርቡም ደግሞ በከተማችን በሌሎች ቦታዎችም ባሉ አካባቢዎች ያለውን የኮሪደር ልማት ሳለጥ አኳያም አሁን የምናያቸው ስማርት ፖሎችን ጨምሮ አምራች ኢንዱስትሪዎቹ እያመረቷቸው ያሉና እያቀረቧቸው ያሉ ናቸው። ስለዚህ በከተማው የኮሪደር ልማት ውስጥም ጭምር ቀጥተኛ ተሳታፊ በመሆን ልማቱ የበለጠ እንዲሳለጥ፣ እንዲፋጠን የራሳቸው አስተዋጽኦ እያደረጉ ያለበት ሁኔታ አለ ማለት ነው። ስለዚህ ጠቅለል ብሎ ስናየው አምራች ኢንዱስትሪዎቹ በአንድ መልኩ ምርቶቻቸውን አምርተው ወደ ውጭ በመላክ የውጭ ምንዛሪ እንድናገኝ በማስቻል ከውጭ የሚመጡ ምርቶችን ደግሞ በማስቀረት እናወጣ የነበረውን ዶላር ደግሞ በማዳን የስራ እድል በመፍጠር የቴክኖሎጂ ሽግግር በማድረግ ትልልቅ አስተዋጽኦ እያደረጉ ነው። ከዛ ውጭ አሁን ደግሞ ተደማሪ ውጤት እየመጣ ያለው በከተማ ያለውን የኑሮ ውድነት በማረጋጋት ገበያውን በማረጋጋት ረገድም አምራች ኢንዱስትሪዎቹ እየፈጠሯቸው ያሉ አቅሞች አሉ። ለምሳሌ ሕብረተሰቡ በቀጥታ ለሸቀጥ ፍጆታ የሚሆኑ የተለያዩ ምርቶች ይመረታሉ። የዱቄት፣ የመኮረኒ፣ የፓስታ እና ሌሎች ተያያዥነት ያላቸው ከምግብ ጋር የተያያዙ ምርቶችን ያመርታሉ። ከዛ ውጭ ደግሞ የሕክምና መሳሪያዎችን መድኃኒቶችንም ጨምሮ ደግሞ የሚያመርቱበት ሁኔታ አለ ማለት ነው። በአዲስ አበባ ከተማ ከአስር ሺህ በላይ አምራች ኢንዱስትሪዎች በተለያዩ የስራ ዘርፎች ተሰማርተው ምርቶቻቸውን እያመርቱ እንደሚገኙ መረጃ ያመላክታል። አሁን ደግሞ ተመልካቾች የጠዋት ገበያ ቅኝት ለማድረግ ወደመረጥነው የስድስት ኪሎ የአትክልትና የፍራፍሬ የግብይት ማዕከል እንሄዳለን። ይህንኑ መረጃ ልታደርሰን ባልደረባችን ቅድስት ማሞ በቀጥታ መስመራችን ላይ ትገኛለች። እንዴት አድረሻል ቅድስት? ባለሽበት የገበያ ስፍራ የአትክልትና የፍራፍሬ ግብይት ምን መልክ አለው የሚለውን የምርቱን አቅርቦትና ዋጋውን ጨምረሽ እስኪ ንገሪ። አመሰግናለሁ። እንግዲህ ቀደም ሲል እንደጠቀሹ ያለሁት እዚህ ስድስት ኪሎ የአትክልትና ፍራፍሬ ገበያ ላይ ነው። በዚህ በስድስት ኪሎ የአትክልትና ፍራፍሬ ገበያ እንግዲህ የተለያዩ የአትክልትና የፍራፍሬ ገበያዎች ከጠዋት ከማለዳ ከ11 ሰዓት ጀምሮ ቀኑ ሙሉ እስከ ማታ ድረስ ግብይት ይካሄዳል። በተለይም እስከ አራት ሰዓትና እስከ አምስት ሰዓት ድረስ በጅምላ የሚሸጡ አትክልትና ፍራፍሬዎች እንዲሁ ለግብይት ይቀርባሉ ማለት ነው። ዋጋቸውንም ስንመለከት ጥሩ የሚባል ዋጋ ነው ያላቸው። እዚህ አካባቢ እንግዲህ ከቤላ፣ ከፈረንሳይ፣ ከዚህ ከስድስት ኪሎ አካባቢ ከአራት ኪሎ እንዲሁም ደግሞ ከሽሮሜዳ አካባቢ መጥተው የሚገበያዩበት ቦታ እንደመሆኑ ዋጋውም ቢሆን ጥሩ የሚባል ነው። የአቅርቦት ችግርም አልተመለከትኩም። ጥሩ የሚባል አቅርቦት አለ። ሽንኩርት ዛሬ ላይ ከ35 ብር እስከ 40 ብር ድረስ በኪሎ ይሸጣል። ነጭ ሽንኩርት ከ150 ብር እስከ 200 ብር ድረስ ነው። 200 ብር የሚሸጠው በጣም የተመረጠ ጥሩ የሆነው ነው። ዝንጅብል ዋጋው ትንሽ ቀንሷል፣ መቶ ብር ሆኗል የአንድ ኪሎ ዝንጅብል ዋጋ። ድንች ከ25 ብር እስከ 30 ብር ድረስ ዋጋ አለው። ካሮት ከ60 ብር እስከ ሰባ ብር ድረስ ነው። ቀይ ስር 40 ብር ነው። ቲማቲም በጅምላ ሲሆን አርባ ብር ሲሸጥ ተመልክቻ ተመልክቻለሁ በሳጥን ማለት ነው በችርቻሩ ደግሞ እስከ 60 ብር ድረስ እንደሚሸጥ ለማየት ችያለሁ ቃሪያ ከ120 ብር እስከ 150 ብር ድረስ ዛሬ ላይ ዋጋ አለው ጥቅል ጎመን ከ22 ብር እስከ 25 ብር ድረስ ነው እየተሸጠ የሚገኘው በኪሎ ማለት ነው ፎሰሊያ ከ70 ብር እስከ 80 ብር ድረስ ነው ዋጋ ያለው የፎሰሊያ ዋጋም ጥሩ የሚባል እንደሆነ ነው ነጋዴዎቹም እንደዚሁ ሸማቾችም የነገሩኝ ማለት ነው። የሀበሻ ጎመን፣ ቆስጣ፣ ባሮ የመሳሰሉት ደግሞ በእስር መቶ ብር ይሸጣሉ። ዛሬ ላይ ግን ያየሁት በብዛት ለሚገዙ ደግሞ እነዚህ ምርቶችም በሰባ አምስት ብር ሂሳብ እንደሚሸጡ ለማየት ችያለሁ ማለት ነው። ብርቱካን በጅምላ ከ90 ብር እስከ 95 ብር ድረስ ሲሸጥ ተመልክቻለሁ። በችርቻሮ ግን 150 ብርና 160 ብር ነው እየተሸጠ የሚገኘው። ሙዝ በጅምላ ሲሸጥ አላየሁም። እዚህ ቦታ ላይ ግን በኪሎ በችርቻሮ 80 ብር ነው እየተሸጠ የሚገኘው። አቮካዶ ትንሽ ያዝ ብሏል። ዋጋው ከ135 ብር እስከ 145 ብር ነው የሚሸጠው። ትንሽ የአይነትም ልዩነት አለው። በመጠንም ከፍከፍ ከፍ ያለ ነው 145 ብር የሚሸጠው እዚህ ቦታ ማለት ነው። የሎሚ ዋጋም እንደዚሁ ያዝ እንዳለ ነው የነገሩኝ። ዛሬ ላይ እዚህ ቦታ ላይ 200 ብር ነው ሎሚ የሚሸጠው። ፓፓዬ ከሰባ ብር እስከ ሰማኒያ ብር ድረስ ዋጋ አለው። ሀባብ ደግሞ ከሀምሳ ብር እስከ ስልሳ ብር ድረስ ይሸጣል። እንግዲህ ምንድን ነው የነገሩኝ እዚህ ቦታ ላይ ያሉ ነጋዴዎችም ሸማቾችም የገበያ ዋጋው በየቀኑ ከፍም ዝቅም ይላል። ነገር ግን አሁን ላይ የተረጋጋና የአቅርቦት ችግር የሌለበት ነው ነው ያሉኝ። ይህንን ይመስላል እንግዲህ በስድስት ኪሎ አካባቢ ያለው የጠዋት ገበያ ቅኝቴ። መልካም ቅድስት ስላደረሽን መረጃ እናመሰግናለን። መልካም ቀን።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 ተመልካቾች የአዲስ ቀን የጠዋት ገበያ አብቅቷል መቅደስ እንዳለ መረጃዎቹ ነገርኳችሁ መልካም ቀን